እነዚህ እግሮች ከበርካታ ግብ ጠባቂዎች ጀርባ ከዘጠኝ መቶ በላይ ጎሎችን አሳርፈዋል እነዚህ እግሮች ደግሞ ዋይት ሐውስ ገብተዋል ክርስቲያኖ ሮናልዶ ይሉት ስም የአንድ ሰው መጠሪያ ብቻ መሆን አልቻለም ከአንድ ስኬታማ ሰው የህይወት ጉዞ ጋር ተነስቶ የሚያልፍ ተራ ስምም ሆኖ አልቆመም። እንዲያም ስላልሆነ እንደ እግር ኳሰኛ ከበረኞች ጀርባ ባሳረፋቸው ጎሎቹ ብቻ የሚታወስ ባለመሆኑም ከፖለቲካ ጀርባ ተገኝቶ በነ ጆርጅ ዋሽንግተን፣ በነ አብርሃም ሊንከን ቤት ተገኝቷል። ይህ የሳምንቱ ዜና ነበር። ባለጠጋው እግር ኳሰኛ ባለጠጋዎቹ አገራት ያላቸው ግንኙነት ይዳብርና ይሰምር ዘንድ የበኩሉን ሊያደርግ ዋይት ሐውስ ተገኘ የሚለው ዜና አሁንም ከሞገዱ ማዕከሉ ላይ አልወረደም። ስፖርት ለጦርነት ሳይሆን ለሰላም ይውል ዘንድ ስሙንና ዝናውን ተጠቅሞ ሲሰራ የከረመው ክርስቲያኖ ሮናልዶ ከወራት በፊት የአገሩን የፖርቱጋልን ፕሬዚዳንት ወደ ዶናልድ ትራምፕ ምልጃ ልኮ ነበር። በቅርቡ ከፒርስ ሞርጋን ጋር በነበረው ቆይታ የሰላም እጦትን በማስተካከል ረገድ ግንባር ቀደም ተጽዕኖ ካላቸው ታዋቂ ሰዎች ውስጥ ዋናው ዶናልድ ትራምፕ እንደሆኑ ሲናገር ከተደመጠ በኋላ ዋይት ሀውስ ደጃፍ ላይ ሳይሆን ውስጥ ድረስ ዘልቋል። በማሊያው ፕሌይንግ ፎር ፒስ ስለ ሰላም ስሩ ብሎ የጻፈውን በአንደበቱ ሊናገር የሚችልበት አጋጣሚም አግኝቷል። እናም እዚህ ጋር ሮናልዶን ሞት ከተደገሰላቸው ኢትዮጵያውያን ጋር አንዲት ቀጭን ክር ስታገናኘው እናገኛለን። ጎልን ሊያስቆጥሩ ሜዳ ላይ የሚታወቁት እግሮቹ ዋይት ሃውስ ገብተዋልና ሞት የተደገሰላቸው ኢትዮጵያውያን የመትረፍ እድል እንዲኖራቸው ሳያውቀው አንዳች መስመር ያሰመረ ይመስላል። ያቺ መስመርም በዶናልድ ትራምፕ በኩል ተንጸባርቃለች። ምናልባትም ፕሌይንግ ፎር ፒስ የምትለውና ከሲአር ሰቨን ማሊያ ላይ ተጽፋ ዋይት ሃውስ የደረሰችው መልእክት፣ በአካልም የተደረገው መነጋገር በረከቱ ለኢትዮጵያውያን እናቶችም ሊሆን ይችላል። ይህ ይሆን ዘንድም አንድ ወሳኝ ሰው አሉ፣ ከሌላ ወሳኝ ሰው ጋር የከፋ ፉክክር ያለባቸው ትልቅ ሰው። ሰውየው መሐመድ ቢን ሳልማን ናቸው። ተገዳዳሪያቸው መሐመድ ቢን ዛይድ እሳቸው ኤምቢኤስ ይሏቸዋል። ከክርስቲያኖ ሮናልዶ ጋር ዋይት ሃውስ ያቀኑት የሳውዲ አረቢያው አልጋውራሽ ከፕሬዚዳንት ትራምፕ ጋር የነበራቸው ቆይታ የመሐመድ ቢን ዛይድን እጆች የሚሰበስብ ሊሆን እንደሚችል ግምት አለ። እነ ሄሚቲን እነ አብይ አህመድን የሚያሰማሩት የቢን ዛይድ እጆች ከተቀነበቡ የሱዳንና የኢትዮጵያ ወጣቶች ለአንድ አረባዊ ፕሬዚዳንት ብለው መሞታቸው ሊያበቃ ይችል ይሆናል የሚለው የተስፋ ጭላንጭል በዶናልድ ትራምፕ የግል ማህበራዊ ሚዲያም በአደባባይም ንግግር ተደግሟል። እንዴት የሚለውን እንመለከተዋለን። ሰሞኑን ትኩረት የሳበው ጉዳይ የሁለቱ መሪዎች መገናኘት ነው። አንድ በጭካኔና ብት ጥሰት የተዋጣለት አረባዊ መሪና አንድ በዲሞክራሲያዊ ሂደት የተመረጠ ምዕራባዊ ፕሬዚዳንት መገናኘታቸው ገንዘብ ካለ ያከባብራል የሚያስብል ነው። እኒያ ጋዜጠኛ ጀማል ካሾጌን በግል ጠባቂዎቻቸው አስገድለዋል በሚል በሲአይኤ የተረጋገጠባቸው፣ እኒያ የሴት ልጅ ከወንድ በታች አድርጎ የሚገዛ ስርዓት የሚመሩት አልጋ ወራሽ፣ እኒያ ምርጫ ሳይሆን የሰው ዘር ሰውን ለመንግስት መሪነት በሚያበቃበት ምድር ፈላጭ ቆራጭ የሆኑት ፖለቲካዊ አባወራ በአሜሪካው ፕሬዚዳንት የተደረገላቸው አቀባበል ጉልበታቸውን ተደማጭነታቸውንና ተጽዕኗቸውን የሚያመላክት ተብሏል። ከዚህ ተደማጭነታቸው ውስጥ ሰላምን ለሚናፍቁ ኢትዮጵያውያን የሚተርፍ ነገር ካለ እንቃርማለን። የብልጽግናን መንግስት ጦረኛነት የሚገታ የህዝቦችን ሰላም የሚያመጣ አንዳች መላ በእግረ መንገድ በተዘዋዋሪ ከተገኘ እንፈልገዋለን። መሐመድ ቢን ሳልማንና ዶናልድ ትራምፕ አንድም ሁለትም ናቸው። ሁለትም የሚያደርጋቸውን አንድም የሚያስብላቸውን ነገር ለመፈላለግ ከተጠናቀቀው ሳምንት አንኳር ጉዳይ ጋር እንቆያለን። አብራችን ቆዩም። ሄነሪ በሽኔል የአሜሪካ እግር ኳስ ጉዳዮችን ለዘ አትሌቲክ የሚዘግብ ጋዜጠኛ ነው። በዋይት ሀውስ ፕሬዚዳንት ትራምፕ ለሳኡዲ አረቢያው አልጋውራሽ መሐመድ ቢን ሳልማንና ልኡካናቸው ባሰናዱት የእራት ግብዣ ላይ እንዲገኙ ከተፈቀደላቸው ጋዜጠኞች አንዱ ነበር። ሁነቱን ምስላዊ በሆነ መንገድ ገልጾ ሲጽፈው እንዲህ አለ። ኢስትሩም እየተባለ በሚጠራው የዋይት ሀውስ ክፍል ላይ ሰላምታ መሳሳም፣ መጨባበጥ፣ እንዴት ሰነበትክ፣ እንዴት ባጀህ መባባል በርክቷል። ዶናልድ ትራምፕ ገና ወደ ማዕድ አዳራሹ አልገቡም። ካሜራ ቀራጮች ሁሉ ወደ አንድ ሰው አተኩረው ምስል እየቀዱ ነበር። ያ ሰው የፕላኔታችን ቁጥር አንድ ዲታ ኤለን መስክ ነው። ግን ወዲያውኑ ከመስክ ላይ የሰዎችን ትኩረት የሚነጥቅ ነገር ወደ ክፍሉ ገባ። የፊፋው ፕሬዚዳንት ጂያን ኢንፋንቲኖ ናቸው። እሳቸውን ወደ መቅረጫቸው ያስገቡት የካሜራ ባለሙያዎች እንደገና ወደ ኤለን መስክ ተመለሱና እሱ ወደ ተቀመጠበት አካባቢ ያተኮሩ። ምክንያቱም በእሱ አቅጣጫ ያለው ሶስት ጠረጴዛ ሌሎች ቢሊዮነሮችን፣ ልዑላንና ንግስቶችን ደርድሯል። የትላልቅ ኩባንያ ስራ አስኪያጆችም አሉ። እዚሁ ጋር ክርስቲያኖም አለ። በትክክል ክርስቲያኖ ሮናልዶ አለቃዬ ከሚላቸው የሳውዲው ልዑል አልጋውራሽ መሐመድ ቢን ሳልማን ከተቀመጡበት ጥቂት ጋት ርቀቶች ላይ ቁጭ ብሏል። እዚህ ጋር መነሳት ያለበት ጉዳይ ለምን የሚለው ጥያቄ ነው። ለምን ይህ የፖርቱጋል ኮከብ እዚህ ውስጥ ተገኘ? በግልጀቱ የአትላንቲክን ሰማይ አቋርጦ በዚህ የሁለት አገሮች የሁለትዮሽ ውይይት ላይ ስለምን ተገኘ? ያ ጎላዳኝ ባለተሰጦ ሰው በእግር ኳስ ምድር ስሙ የናኘ ሰው ለምን ወደዚህ የሳውዲና የአሜሪካ ጉዳይ ገባ? በእርግጠኛነት አገሩ ፖርቱጋል አልወከለችውም። ጎል ያመረተላቸው ለትላልቅ ማዕረግ የሚያበቃቸው እነ ሪያል ማድሪድ መሆኑ ማንቸስተር ዩናይትድ እዚህ የሉም። ታዲያ ለምን ተከሰተ? እዚህ ጋር ያለው ምክንያታዊ ምላሽ፣ ምክንያቱም ይህ የ2025 ዘመን ነው የሚል ነው። ዘመኑ የጋራ ጉዳይ ያላቸው በተለያየ ዘርፍም ውስጥ ያሉ ሰዎች ሁሉ በጋራ አጀንዳቸው ላይ ለመገናኘት ግድ እንድሉ የሚያደርግ ነው የተሰማሩበት ዘርፍ ስፖርቲውንም ፖለቲካ፣ ቢዝነስ የሚሆን ሌላ አብሮ መስራት የሚያስፈልጋቸው ሰዎች አሉ። እናም ትራምፕና ሮናልዶም የጋራ ጉዳይ ያላቸው ሰዎች ሆነው ለመገናኘት በቅተዋል እያለ ይቀጥላል። የጋራ ጉዳይ የሰላም አጀንዳ እንደሆነም ይጠቅሳል። በእርግጥም ክርስቲያኖ ሮናልዶ ወደ አሜሪካ የተጓዘው የሳውዲ አረቢያ ልዑካን ቡድን አባል ሆኖ ነው። አባልነቱ የሚመነጨው የሳውዲ ነዳጅ አምራች ኩባንያ ከሚያስተዳድረው አልናስር ከተሰኘው እግር ኳስ ክለብ ሊሆን ይችላል። ሮናልዶ በዚህ እግር ኳስ ክለብ ውስጥ በሰዓት 46300 ዩሮ እየተከፈለው የሚኖርም የሚጫወትም ስፖርተኛ ነው። ውድ የኢትዮፎረም ቤተሰብ ጆሮትን አይጠራጠሩ። ሮናልዶ በትክክል በአንድ ሰዓት ውስጥ 46300 በደቂቃ 772 ዩሮ ደሞዝ አለው። በየሰከንዱ 13 ዩሮ፣ በቀን 1.1 ሚሊዮን ዩሮ ይከፈለዋል። አጠቃላይ የዓመት ደሞዙ 400 ሚሊዮን ዶላር የተሻገረ ነው። ይህ ቢሊዮነር ከወንኩ ቆየሁ የሚል እግር ኳሰኛ በዋይት ሃውስ የሳውዲ ልከን ቡድን አባል ሆኖ የመካተቱ ምክንያት ይህ ሁሉ ደሞዝ እንዲከፈለው ሲወዋል የሪያዱ መንግስት አምባሳደርም ሆኖ እንዲሰራ ታልሞ ነው። እናም አሜሪካ የገባው በሳውዲ ሉካን ቡድን አባልነት ቢሆንም አስቀድሞ ዝነኛውን የሰባት ቁጥር ማሊያ ወደ ዋይት ሃውስ ልኮታል። ለዚያውም አንዳች ለውጥ አምጭት ታዋቂ ሰው የሚላቸውን ዶናልድ ትራምፕን ስለ ሰላም ሥሩ የሚል መልእክት ጽፎበት ፈርሞ ክርስቲያኖ ለሰላም ስሩ የሚለውን መልእክቱንና ማሊያውን ከላከ ከወራት በኋላ ወደ አሜሪካ የተጓዘበት ልኡካን ቡድን አንዱም አጀንዳው ይኸው የሰላም ጉዳይ ነው። ሳውዲና አሜሪካ ሊሰሩበት የሚፈልጉትና በተግባርም የሚሰሩበት የሰላም አጀንዳ የአረብ እስራኤል ጉዳይ፣ የየመንና የሱዳን ጦርነት ወዘተ ይባላል። ፖርቱጋላዊው የስፖርት ሰው ታዋቂነቱን ለሰላም ስለመጠቀም ባይሰራ ኖሮ ጠመንጃ አንግቶ አምስት ተኩሼ አንድ መግደሌ አይቀርም እያለ የሚያወራ ዝነኛ ቢሆን ኖሮ ፍርድ ቤት እንጂ ዋይትሃውስ መዳረሻው ሊሆን አይችልም ነበር። በእርግጥም ስለ ሰላም መናገርና መስራት በሰው ፊት የሚያስከብር ጉዳይ ነው። ጦር ሜዳ መገኘት አሸማቃቂ። ክርስቲያኑም በዚሁ ቀመር ከሳውዲ ልዑክ ጋር በዋሽንግተን ያደረገው ጉዞ ቁም ነገር ሆኖ የመክረሙ ምክንያት ይኸው ነው። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን እንደ ጎረቤታቸው መሐመድ ቢን ዛይድ ጦርነትን የሚያነፈንፍ አፍንጫ ሳይሆን ቢዝነስን የሚያሳድድን እጅ የታደሉ ናቸው። እንዲያም ሆኖ አንድ በጥባጭ ካለ ማን ጥሩ ይጠጣል እንዲል ያበሻ ብሂል የተባበሩት አረብ ኤምሬቶችን የሚመሩት ሞክሻቸው ከምስራቅ አፍሪካ እስከ መካከለኛው ምስራቅ ባሰማሯቸው ተላላኪዎች የሰው ነፍስ የሚበላ አገርን የሚያፈራርስ ጦርነት እያደረጉ ናቸው። በኢትዮጵያ አብይ አህመድን ይዘዋል። በሱዳን ሄሚቲ ወኪላቸው ነው። በሊቢያ ካሊፋ ሀፍታር አለ። በየመን ተገንጣዩን ደቡባዊ ክፍል እየመሩ ነው። ይህ ሁሉ ጥቅማቸውንና ሰላማቸውን የሚጎዳባቸው የሳውዲው መሐመድ ቢን ሳልማን ከኤምሬቱ መሐመድ ቢን ዛይድ ጋር ከተጣሉ ቆይተዋል። የሁለቱ መሐመዶች ጸብም ፍቅርም የሚጎዳው ሳር እየበዛ ኑሯል። በፍቅራቸው ዘመን የመን ገብተው አገር አፍርሰዋል። በጸባቸው ዘመን በዲፕሎማሲያዊ ሽኩቻና ጤና ባጣ ሰላምን በሚነሳ ቀጣናዊ ፉክክር ውስጥ ገብተው ለህዝብ ልቂት ምክንያት ሆነዋል። እዚህ ጋር የምትነሳው ሱዳን ነች። የዋይት ሐውሱ መድረክም አንዷ ጉዳይ ሱዳንና ጦርነቷ መሆናቸው ታውቋል። የኛው ጉዳይ ለኢትዮጵያም የሚጠቅም አንዳች ሰበዝ ይመዘዝበታል። ያንን ከመመልከታችን በፊት ግን ጥቂት ስለ መሐመድ ቢን ሳልማን እና ዶናልድ ጄ ትራምፕ ዘ ዩ ኤስ ኢንተለጀንስ ኮንክሉደድ ዛት ዩ ኦርኬስትሬትድ ዘ ብሩታል መርደር ኦፍ አ ጆርናሊስት ናይን ኢለቨን ፋሚሊስ አር ፊውሪየስ

ጋዜጠኛዋ ስለ ጋዜጠኛው ጠየቀች። በመሐመድ ቢን ሳልማን ጠባቂዎች ተቆራርጦ ስለተገደለው የሙያ አጋሯ ጀማል ካሾጌ ጠየቀች። የአሜሪካ የደህንነት ተቋማት በጋዜጠኛው ግድያ ላይ የእርሱ እጅ እንዳለበት አረጋግጠዋል ካለች በኋላ አስተያየታቸውን ጠየቀች። ካልጋ ወራሹ ይልቅ ፕሬዚዳንቱ ተቆጡ። ከየት ነው የመጣሽው? ዋሉና ጥያቄዋን አቋረጧት። ከኤቢሲ ኒውስ ነው ክቡርነቱ ስትል መለሰች። ውሸታም ናችሁ ኤቢሲ የዓለም ውሸታም ነው እያሉ አካለቧት ቀጠሉናም የምትዩ ሰው አወዛጋቢ፣ ደግሞም ብዙዎች የሚጠሉት ሰው ነበር። አንድ ጊዜ ነገሩ ሆኗል። የተከበረው አልጋ ወራሽ ለዚህ ጉዳይ የሚያውቅልሽ ነገር የለም እንዲህ አይነት ጥያቄ እየጠየቅሽ እንግዳይን አታሸማቂ። ዶናልድ ትራምፕ ብስጭታቸው አወራጫቸው። ይህኛው ንግግር በብዙ አስቆጥቷል። አልጋወራሹ እንዳይደገም እናደርጋለን መሞቱ ያሳዝናል ወዘተ እያሉ ሲያለባብሱት መሐመድ ብቻ ሳይሆኑ ዶናልድ ትራምፕም በብዙ የተወቀሱበትን የጀማል ካሾጌን ግድያ፣ ደግሞም የራሳቸው አገር የደህንነት ተቋማት ያረጋገጡትን ነገር ብዙ ጠላት ያለው ሰው ነው በማለት ሌላም ሰው ገድሎት ይሆናል እንዲባል ሲሞክሩ የታዩት የአሜሪካው ፕሬዚዳንት የሳውዲውን እንግዳቸውን ሊከላከሉላቸው ሞክረዋል። በዜግነት አሜሪካዊ የሚሆነው ጋዜጠኛው በተገደለበት ወቅት ትራምፕ የአሜሪካ ፕሬዚዳንት ነበሩ። በወቅቱ ጉዳዩን በማስመልከት ከሳውዲ መንግሥት ጋር የተባባሉት ነገር አልነበረም። የጀማልን መገደል በማውገዝ የሚታወቁ ተቋማትም ትራምፕ አንዳች ነገር እንዲያደርጉ ሲጠብቁ ቆይተው ነበር። የተጠበቀውም የተጠየቀውም ሳይሆን ከቀረ በኋላ በድጋሚ መሐመድ ቢን ሳልማን ወደ አሜሪካ ተጓዙ። ያኔ ከጀማል መገደል ስምንት ወራትን አስቀድመው ከትራምፕ ጋር በዋይት ሀውስ የመከሩት መሐመድ ቢን ሳልማን ከሰባት ዓመታት በኋላም ሄደው ሲገናኙ የጋለ ብረት የጠበቃቸው ይመስላል። ጋዜጠኞች አጣደፏቸው። የኤቢሲ ኒውሷ ሪፖርተር ያነሳችው ሌላኛው ጥያቄ ግን ትራምፕና መሐመድ ያላቸውን የግል ግንኙነት ለሚመረምሩ ሁሉ በር ከፍቷል። እርሶ ፕሬዚዳንት ሆነው ሳለ የእርሶ ቤተሰቦች በሳውዲ አረቢያ ውስጥ ኢንቨስትመንት ላይ መሰማራታቸው ተገቢ ነው ብለው ያስባሉ? የጥቅም ግጭት አይመስሎትምን? ትራምፕ በዚህ ጥያቄ ሲበሳጩ ብቻ ሳይሆን ሲክዱም ታዩ። የእኔ ሙሉ ትኩረት ሥራዬ ነው። ቤተሰቦቼ በሳውዲ የሆነ ትንንሽ ቢዝነስ ሊኖራቸው ይችላል። በሳውዲ ብቻ ሳይሆን በሌላው ዓለም ላይ ይህንኑ የሚያደርጉም ሊሆኑ ይችላሉ። ከእኔ ጋር በፍጹም የሚገናኝበት ነገር የለውም።

የዶናልድ ትራምፕ የመጀመሪያ ዙር የመሪነት ዘመን እንዳበቃ ቤተሰቦቻቸው ቢያንስ ዘጠኝ ቢዝነስ ስምምነቶችን በሳውዲ ፈጽመዋል ይላል። በጅዳ የባህር ዳርቻ ትራምፕ ታወርና ትራምፕ ፕላዛ ሊገነባ እየተሰራ ነው። የዶናልድ ትራምፕ አማችና የቀድሞ አማካሪያቸው ጃሬድ ኩሽነር ከሳውዲው መንግሥት ጋር ሁለት ቢሊዮን ዶላር የተሻገረ የኢንቨስትመንት ውል አስሯል። ጃሬድ በአምስት ዓመታት ውስጥ 125 ሚሊዮን ዶላር ትርፍ የዛቀበትን ቢዝነስ በዚያ ከውኗል። የዶናልድ ትራምፕ የጎልፍ ኢንቨስትመንትም አለ። ይህንን ሁሉ በብዙ ሰነዶች ያስነበበው ፎርብስ መጽሔት ነው። እናም ፕሬዚዳንት ትራምፕ አልጋወራሹን ቢከላከሉላቸው እንዲህ ያለ ጥቅማቸውን እያሰቡ ነው ነገሩ። በእርግጥም መሐመድ ሰልማን፣ በአልጋወራሽነት ዘመናቸው ከትራምፕ ያልተቆጠበ ድጋፍ አግኝተዋል። ሰሞኑን ወደ አሜሪካ ባደረጉት ጉዞም የጠየቁት ሁሉ የተሰጣቸው ልዑል ሲል ሲኤንኤን ጽፎባቸዋል። ትራምፕም ስልጣን እንደያዙ በሁለቱም የፕሬዚዳንትነት ዘመናቸው የመጀመሪያውን የውጭ ጉብኝትና ጉዞ ያደረጉት በሳውዲ አረቢያ ነው። የቀድሞ ፕሬዚዳንት ጆ ባይደን ከሳኡዲ ጋር ያለው የአሜሪካ ግንኙነት ሊፈተሽ ይገባዋል ከሩሲያ ጋር ያላት ወዳጅነት በሞስኮ ላይ የጣልነውን ማዕቀብ ተፈጻሚነቱን እየጎዳው ነው በማለት ለአልጋ ወራሹ መንግስት ጦር መሳሪያ እንዳይሸጥ የሚያደርግ መመሪያ ለመስጠት ሲንደረደሩ ከቤተ መንግሥት ወጥተዋል። መሐመድ ሰልማን በበኩላቸው በእሳቸው ላይ ማዕቀብ ሊጥል ሲያሴር ወደነበረው ዋይት ሃውስ በድጋሚ ሄደው በድጋሚ ከትራምፕ ጋር ተገናኝተዋል። ለዚያውም ስለ ሰላም ጭምር ለመምከር እንደ ክርስቲያኖ ሮናልዶ ያሉ ግዙፍ ስሞችንና ሰዎችን አስከትለው። ከዚህ የሰላም አጀንዳ መካከል የሱዳን ጦርነት አንዱ ነው። መሐመድ ለሱዳን ጦርነት እልባት እሰጥ ዘንድ ጠይቆኛል በማለትም ቀጣይ ትኩረታቸው ያ በነ ኤምሬት ቀጣሪነት እየተካሄደ ያለውና አገር ያፈረሰው ጦርነት ጉዳያቸው እንደሚሆን የአሜሪካ ፕሬዚዳንት ተናግረዋል። አንተም ለዚህ ጉዳይ ታስፈልገናለህ ሲሏቸውም ተሰምተዋል መሐመድን

የሱዳንን ጦርነት ለማስቆም በሚደረገው ስራ ውስጥ አንተም ታስፈልጋለህ ብለዋቸዋል የሳውዲውን አልጋ ወራሽ። የሱዳን ጦርነት በዋናነት በተባበሩት አረብ ኤምሬቶች የሚመራ ሳውዲ አረቢያም ላልቡህራን ድጋፍ የምታደርግበት መሆኑ ታውቆ ያደረው ጉዳይ ነው። የተባበሩት አረብ ኤምሬቶችን ከሱዳን ጦርነት እንድትወጣ ማድረግ የምትችለው ብቸኛ ሀገር ደግሞ አሜሪካ ነች የሚለው በብዙ ተንታኞች ሲነገር የቆየ ጉዳይ ነው። ይህንን የቤት ስራ ዶናልድ ትራምፕ ከወሰዱትና ከፈጸሙት በሱዳን የሚካሄደው የሁለቱ መሐመዶች ፊልሚያም ከቆመ ለኢትዮጵያም ይዞት የሚመጣው በረከት ብዙ መሆኑ አይቀርም። በተለይም ሌላኛው የኤምሬትስ ተላላኪ የሆነው የአዲስ አበባው መንግስት ከጎረቤት ሀገራት ጋር ለሚያደርገው ውጊያም ሆነ በአገር ውስጥ ለሚፈጽመው እልቂት መተማመኛውና መሳሪያ አቅራቢው የአቡዳቢው መንግስት ነውና። ይህ ኃይል በሱዳን ድል ካልቀናው በኢትዮጵያ የሚኖረውን የጦርነት ኢንቨስትመንት ሊቀንስ፣ ሊያቆም ወይም እንደገና ሊያጤነው ይችል ይሆናል። ከዚህ በተጨማሪም የተባበሩት አረብ ኤምሬቶች በሱዳን ያሰማራችውን ሄሚቲን መደገፏን እንድታቆም ሲነገራት፣ በአጠቃላይ በአካባቢው የምትከተለው ጦረኛ ፖሊሲ እንዲቆም መጠየቋም አይቀርምና ብልጽግና በወደብ ሰበብ ሌላ ወረራ ከፍቶ ኢትዮጵያውያንን ለሞትና ስደት እንዳይዳረጉ ሊረዳ ይችላል የሚለው ተስፋ የነ መሐመድ ቢን ሳልማንና የነ ክርስቲያኖ ጉዞ ትሩፋት ሊሆን ይችላል። የባለ ጥቁር ከረባቱ እራት ትሩፋት፣ ምናልባትም የሳውዲው አልጋ ወራሽ፣ ምናልባትም ዶናልድ ትራምፕ በተዘዋዋሪ ሄሚቲንና ዐቢይ አህመድን ትጥቅ ሊያስፈቱ ይችሉ ይሆናል። መሐመድ ቢን ሳልማን ለራሳቸው ሲሉ የሚያስቆሙት የመሐመድ ቢን ዛይድ እንቅስቃሴ ለኢትዮጵያንም ይዞት የሚመጣ አንዳች ነገር ቢኖር ጦርነትን ማስቀረት ሊሆን ይችላል የሚለው ጭላንጭል በዋይትሀውሱ መድረክ ላይ በሩቁና በስሱ የምትታይ ተስፋ የመሆኗ ምክንያትም ይኸው ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።